የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች ወደ ቤቶች ልማት እያመሩ መሆኑን ገለጹም። ለአምስት መቶ ማህበራት ለቤት መስሪያ የሚሆን ቦታ ሊሰጥ ነው። የአዲስ አበባ ከተማ ነዋሪዎች ጥንቃቄ ማድረግ እንዳለባቸው ተገለጸም። መንግሥት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ አልሰጠም። ጄነራሉ የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው አሉ።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 መንግስት የመከላከያ ክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻውን አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገልጿል። ግለሰቡ በስር ላይ የሚገኙትንና ጉዳያቸው በፍርድ ቤት እየተከታተሉ ያሉትን አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስት እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከስሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትእዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹም ፍርድ ቤት እንዲያቀርብ የታዘዘው ፌዴራል ፖሊስ የመንግስት ተንታኝና የመከላከያ ክብረ አባል የሆነው ስዩም ተሾመን አድራሻውን አላውቀውም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቦያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከስሽው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሂዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸው ሰጥተዋል። በተጨማሪም ተከሳሹም ያኔ የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ሕግ ከየትም ፈልገው አንጠልጥለው ያመጡት ነበርም ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ተናግረዋል። አቶ ክርስቲያን እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠውም በመንግስት ደረጃ የአማሪዎች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቦያለው ክስ ተመስርቶበት ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቦያለውን ስም በማጥፋት የአራት ወራት ስርዓትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢ መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩ ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዚያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል። ጄነራሉ የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው አሉ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚያደርግ ገልጸዋል። ጀነራል ታደሰ የተሰጣቸው ኃላፊነት ከባድ ፈተና እንደሆነም ተናግረዋል። የምትመኘው ነገር አይደለም ያሉት ፕሬዝዳንቱ ጥሩ ከተሰራ ግን እድል ነው ብለዋል። ፈተና ያሏቸውን እንደኖሩባቸውና እንደሚያውቃቸውም ጠቁመዋል። ባለፉት ጊዜ ያልተሰሩት ስራዎች ከፕሪቶሪያ ስምምነት ጋር የተያያዙ ብቻ እንዳልሆኑ ጠቁመው በራሳችን በውስጣችን የተፈጠሩ ከፍተኛ የጸጥታ የፖለቲካ፣ የኢኮኖሚ ቀውሶች አሉ ብለዋል። እነዚህም በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አታ ነበር አሁን ግን ማዕከሉን በማጠናከር ይሰራል ሲሉም ገልጸዋል። የሰላም ስራዎች ላይ የፕሪቶሪያ ስምምነት መተግበር ላይ የህዝቡ ጥያቄን መፍታት ላይ ጠንክረው እንደሚስሩ የተናገሩት ጀነራሉ አሁን ያለው ውጥረት ረግቦ የሁሉም ፖለቲካ አካሄድ ለውጥ የሚመጣበት ወጣቶቹም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱም ተናግረዋል። በእሳቸው አስተዳደር የካቢኔ ማስተካከያ እንደሚኖርም ይፋ አድርገዋል። በፕሬዝዳንትነት ጊዜያቸው ዋናው የትግራይ ህዝብ ድጋፍ እንደማይለያቸው የፌዴራል መንግስት እንዲሁም የዓለም አቀፉ ማህበረሰብ ድጋፍም እንዲሁ እንደማይለያቸው እምነታቸውን ገልጸዋል። ትልቁ ነገር ደግሞ አቶ ጌታቸው ረዳ የስራ ለውጥ ቢያደርጉም ክልሉን ያውቁታል ያላቸውንና በቀጣይ የሚኖራቸውን ሚና በደንብ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ ብለዋል። ለአምስት መቶ ማህበራት ለቤት መስሪያ የሚሆን ቦታ ሊሰጥ ነው። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው በሰጡት መግለጫ ከህዳር 2013 ጀምሮ ቤት ለመስራት የሚሆኑ ማህበራት እንዳይደራጁ በካቢኔ ተከልክሎ እንደነበር አስታውሷል። በአሁኑ ጊዜ እገዳው እንደተነሳ የገለጹት ተቀዳሚ ምክትል ከንቲባው ለ500 ማህበራት ለቤት መስሪያ የሚሆን ቦታ ለመስጠት ከተማ አስተዳደሩ መዘጋጀቱን ገልጸዋል። አቶ ጎሾ አክለውም ማህበራቱም በሶስት ምዕራፍ እንደሚደራጁ የተገለጸ ሲሆን በመጀመሪያ ዙር የመንግስት ሰራተኞች፣ በሁለተኛ ዙር የጸጥታ ኃይሎች ሲደራጁ፣ በመጨረሻው ዙር ነዋሪዎች እንደሚደራጁ ተናግረዋል። ነዋሪዎች በመጨረሻ ላይ እንዲሆኑ የተደረገው ከመታወቂያ ጋር በተያያዘ መሆኑንም ከንቲባው ገልጸዋል። ከንቲባው የነዋሪነት መታወቂያው ችግር አለበት ያሉ ሲሆን ብዙ ሀሰተኛ መታወቂያዎችን የያዙ ግለሰቦች መኖራቸውን ገልጸዋል። በተጨማሪም መታወቂያውን የከተማዋ ነዋሪ ያልሆኑ ሰዎች እንደሚጠቀሙበትም ነው ያነሱት። ችግሩን ለመቅረፍ ከክልሉ የቴክኖሎጂ ቢሮ ጋር በመሆን ሶፍትዌር በማልማት አሁን ያለው መታወቂያ ሙሉ ለሙሉ በመቀየር በዲጂታል ለመተካት ዝግጅት መጠናቀቁን ተቀዳሚ ምክትል ከንቲባው ተናግረዋል። ማህበራት ሲያደራጁም ህጋዊ በሆነ መልኩ የከተማ አስተዳደሩ በሰየማቸው ኮሚቴዎች እና ቢሮ በኩል መሆን እንዳለበት ያሳሰቡ ሲሆን ህብረተሰቡ ከሀሰተኛ ደላሎች ራሱን እንዲጠብቅ አሳስበዋል። ከንቲባው በ2013 የቤት ማህበራት እንዳይደራጁ ከተከለከሉ በኋላ 936 ህገወጥ ማህበራት መደራጀታቸውን የገለጹ ሲሆን እነዚህ ማህበራት እውቅና የላቸውም ብለዋል። ማህበራቱ በአሁኑ ግን ህጋዊ መንገዱን ጠብቀው ዳግም መደራጀት ይችላሉም ብለዋል። የአዲስ አበባ ከተማ ነዋሪዎች ጥንቃቄ ማድረግ እንዳለባቸው ተገለጸም። በአዲስ አበባ ከተማ 131 ቦታዎች ለጎርፍ አደጋ ተጋላጭ መሆናቸውን የከተማ አስተዳደሩ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ በዚህ አመት ለጎርፍ አደጋ ተጋላጭ የሆኑ ቦታዎችን የመለየት ስራ መስራቱንም አስታውቋል። በዚህም መሰረት በአዲስ አበባ ከተማ በሁሉም ክፍለ ከተሞች የሚገኙ 131 ቦታዎች ለከፍተኛ የጎርፍ አደጋ ተጋላጭ እንደሆኑ የኮሚሽኑ የአደጋ ስጋት ጥናትና ቅድመ ማስጠንቀቂያ ባለሙያ ሰይድ ይመር ተናግረዋል። በያዝነው አመት በተደረገው የአደጋ ስጋት ልየታ በመጪው ክረምት በሚጥለው ዝናብ ምክንያት የጎርፍ አደጋ እንደሚያስጋቸው ከተለያዩ አካባቢዎች መካከል በዚያ ያለውን ቁጥር የሚይዘው ክፍለ ከተማ አቃቂ ቃሊቲ ክፍለ ከተማና አዲስ ከተማ ክፍለ ከተማ መሆኑን ማስታውቀዋል። ይህንንም ለመከላከል በተለይም ለበጎ አድራጎት ባለሙያዎች፣ ተቋማት እንዲሁም በግለሰብ ደረጃዎችም የስልጠናና የግንዛቤ ማስጨበጫ ስራዎች ተደራሽ እየተደረጉ መሆኑን አያይዘው ገልጸዋል። የአደጋ ተጋላጭ ጥናትን መሰረት ያደረገ የቅድመ አደጋ መከላከል ስራ በትኩረት እየተሰራ እንደሚገኝ ማስታወቀ ታውቋል አክለውም በከተማዋ ለጎርፍ አደጋ ስጋት ተጋላጭ የሆኑ ቦታዎችን አስመልክቶ ማህበረሰቡ ግንዛቤ እንዲኖረውና ተቋማት የማቅለያ እርምጃ እንዲወስዱ በቅንጅት እየተሰራ መሆኑንም ተናግረዋል የኮንዶሚኒየም ተመዝጋቢዎች ወደ ቤቶች ልማት እያመሩ መሆኑን ገለጹም የ1997 የኮንዶሚኒየም ተመዝጋቢዎች ወደ ቤቶች ልማት እያመሩ መሆኑን ገልጸዋል። የኮንዶሚኒየም ኮሚቴው ሰሞኑን ያስተላለፈውን ጥሪ ተከትሎ በአሁን ሰዓት በርካታ የኮንዶሚኒየም ተመዝጋቢዎች ወደ ቤቶች ልማት እየሄዱ መሆናቸውን ላቦል ዜና ገልጸዋል። ለ20 ዓመታት በተስፋ የጠበቅነውን ደጋግመን የጠየቅነውን መኖሪያ ቤት በተመለከተም የሚመለከታቸውን አካላት ለመጠየቅ እየሄድን ነው ያሉት ተመዝጋቢዎቹም፣ የ1997 የኮንዶሚኒየም ተመዝጋቢዎችን በተመለከተ የመንግስትን አቋም ሰሞኑን የሚንሸራሸረውን መረጃ በተመለከተ ለማጥራት ቤት የምናገ በትን ጊዜ ለማወቅ ብዛታችን በተመለከተ የጠራ መረጃ ለመያዝ ጥያቄ እናቀርባለን ብለዋል። ተመዝጋቢዎቹ ከባለፈው የተሻለ የተመዝጋቢ ቁጥር ይገኛል ብለው እንደሚጠብቁ የገለጹ ሲሆን የኃላፊዎቹን ምላሽ ለተመዝጋቢዎች ይፋ እንደሚያደርጉም ተናግረዋል። ኢራን ከአሜሪካ ጋር ለሚደረገው ጦርነት መዘጋጀቷን ገለጸች። ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም። እነርሱን ከመፋለም አንዲት ስንዝር አናፈገፍግም። ይህ የኢራን ኢስላማዊ ዘብ ጦር አይአርጂሲ ዋና አዛዥ የዛሬ መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦቿም ወደ ህንድ ውቅያኖስና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳኤሎቿም ተሰድረው የጠላት አቅጣጫን እንዲያልሙ ተዘጋጅተዋል። በዛሬ ዕለት የኢራን ኢስላማዊ ዘብ ሰራዊት አይአርጂሲ አየር ኃይል ለየትኛውን ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የአይአርጂሲ ዋና አዛዥ በኢድ ዕለት ባስተላለፈው መልእክት አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወረውር ሰው ነች አሜሪካ ወደ እኛ ስትወርውር የቆመችበትን መስታወት እንሰባብረዋለን ማለቱ ይታወሳል። ትራምፕም ዝቷል፣ ኢራንም ዝታለች። ኔታንያሁ በጉዳዩ ለመምከር ከቀናት በፊት አሜሪካ ገብቷል። ኢራን አጸፋዊ ምላሿ አሜሪካ እና እስራኤልን ብቻ ሳይሆን እንግሊዝንም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አይደለችም ብላለች። ነውጠኛው ትራምፕ ከሁለተኛው የዓለም ጦርነት በኋላም ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል